ብዙ ማሽን ነው ተጠቀምን። ለምንጣሮ እስካባ ዶዘር፣ ሎደር፣ እስካባተር። ይሄ መንገድ ስራ ይሄ መንገድ ያው ለማውራት ሰዎች ስለማዩ ይከብዳል። ከ50 ምናምን ኪሎ ሜትር እዚህ ውስጥ መንገድ አለ እዚህ እርሻ ውስጥ ይሄ በአንድ ግለሰብ የተሰራ ነው፣ በእኔ በ2016 ነው። ከዛ በፊት በቃ ያው ሙራል ም አልነበረም ለመስራት። አሁን እንደምታዩት ይሄ ሳራ የሌለበት ቦታ አናርሰውም ነበር ሳር ያለበት ቦታ ገብስ ስለሚሰጠን እሱ ነበር። መሀል መሀሉ ሳር አልነበረውም። እንተው ነበር ዝም ብሎ ነበር የሚከርመው። አሁን ግን ከተሰራ በኋላ አንድ የተዘለለ ቦታ የለም፣ እንዳም ተዘርቷል። ይህ ጦማዳሪ መሬቶች ለሀገሬው ምርት ሲለግሱ ስለ ኢትዮጵያ አስቀድመው ረሃብና ድህነትን ሲተርኩ ለነበሩ ሁሉ የታሪክ ጥፋት እስከመሆን ለመድረሱ ማሳያ ነው። ረሃብ የዓለም ሀገራት ቀጣዩ ምናልባትም ረዥም ጊዜ የሚዘልቀውና ለቁጥጥር ያስቸግራል ያሉለት የብሔራዊ ደህንነትና ሉዓላዊነት ስጋትን ያጫረ ጉዳይ ከሆነ ውሎ አድሯል። የተባበሩት መንግስታት ድርጅት ሚሊኒየም ዲቨሎፕመንት ጎልስ መረጃ እንደሚያሳየው የምግብ ዋስትናን ማጣት ብዙ መልኮች መንስኤዎችና ውጤቶችን በማስከተል ሕዝብ ላይ ሲደርስ ችግሮቹ ከዓለም እስከ እስከ አህጉር ከሀገር እስከ ቤተሰብ አልፎም እስከ ግለሰብ ድረስ የሚያደርሰው ዳፋ ጥቂት እንዳይደለ ይጠቁማል። ከሰባ በመቶ በላይ የሚሆኑት ዜጎቿ የሚተዳደሩበት የግብርናው ዘርፍም ለኢትዮጵያ የጀርባ አጥንቷ ነው። በዚህም በ2016 ዓመተ ምሕረት ከ230 ሚሊዮን ኩንታል በላይ ስንዴን ምርት ያመረተችው ሀገሪቱ በተያዘው በጀት ዓመትም 27 ሚሊዮን የስንዴ ምርትን ለመሰብሰብ አቅዳ እየሰራች ነው። ይህ እንዲሆን ታዲያ ከጥቂት ዓመታት ወዲህ በግብርናው ዘርፍ ነባሩን ባህላዊ አስተራረስ ዘዴ ወደ ሜካናይዜሽን በመቀየር ለምርት አይሆኑ የተባሉ ረባድ ረዳና ቆላማ ቦታዎችን ጭምር በማልማት ችግሩን ቀልብሳለች። በፊት እንደዚህ አይነት ነገር የለማ ነገር አይታይበትም ነበር። ያው እንደሚታዩት እንደሌላው ቦታ ሜዳ ሆኖ ነበር የሚከርመው። እያንዳንዱ ኢንቨስተር ከእያንዳንዱ ቦታ መጥቶ ሲሰሩ በማየት በውስጣችን ቁጭት ፈጥሮብን ሰርተን ወደ ስንዴ ተደራጅተን ገብተን ጀምረን በጋ መስኖ ውጤት ማግኘት ከጀመረ ማለት ነው ለውጥ አምጥተናል። ጅሩ በፊት የነበረን አስተራረስ ባህል እንደዚህ አልነበረም። አሁን ያንን ባህላችንን መቀየር ችለናል። እናገኘው የነበረው ምርትም ጨምሯል። ይህ እንዲሆንም ባንክ ላይ 30 በመቶ ያህሉን ቆጥበን የእርሻ ትራክተር ገዝተናል። በትራክተር ማረስ ከጀመርን ጀምሮ በአይነትና በብዛት እያመረትን ሕይወታችንን አሻሽለን ከራስ አልፈን ለገበያ ማቅረብ እንድንጀምር አድርጎናል። በፊት በበሬ ነበር ስታረስ የነበረው። እኛ ስናርስ ነው፣ ከአባቶቻችን የወረስ ነው፣ በበሬ ነበረ አሁን በቴክኖሎጂ በተስተካከለ በአሁኑ ደረጃ ቆጥበን አሁን ትራክተር ብዙ ትራክተሮችን አስገብተናል። ከዛ በኋላ ያገኘነው ከመጀመሪያውና ካሁኑ በጣም የተፋጠነ እድገትን እያስመዘገብ ነው ያለነው በግል ደረጃ ራሱ ማለት ነው። በፊት ዝናብ ጠብቆ ያርስ የነበረው አርሶ አደር አሁን ወቅትን ሳይጠባበቅ በመስኖ አመቱን ሙሉ ማልማት መጀመሩ ለተገኘው ውጤት ቁልፍ ሚናን ሲጫወት፣ ከግል የተበጣጠሰ እርሻ ወጥቶ ኩታ ገጠማ አሰራረስ ዘዴን መከተሉም እንዲሁ በክላስተር ማረሳችን አንድ በተስተካከለ ሁኔታ ሁላችንም በአረምም ደረጃ በተለያዩ ድጋፎች ከመንግስት ራሱ በክላስተር እናገኛለን። ስራም ተስማምተን በአንድ ቦታ ላይ ተሰማርተን ሁሉም ገብረው በመሳተፉ አንዱ አንዱን እያጠነካከረ ስራ ይሰራል። በሁለተኛ ደረጃ ደግሞ በጥበቃ ለምሳሌ አንዳንድ ተባዎች አሉ። በተባዎቹ በኩል የሚመጣውን ችግር መድኃኒት ራሱ በመርጨት ሁሉንም አንድ ቦታ ስለሆነ ሊያጠቃው አይችልም። ትንሽ ኃይሉ ይደክማል። አውሬው የቀን የሌሊት ጥበቃ ራሱ አንድ ቦታ ስለሆነ ስራው እሱንም ለመጠበቅ አንድ ላይ ሆነን በጣም ይረዳናል ማለት ነው። ማምረታችን ያው እንደሚታዩት ሰው ሁሉም በአመት አንዴ የነበረ የሚሰራ የነበረው ምርቱ ደግሞ እንደሚታዩት ነው። ከበጋና ከክርምት ምንም የሚያገናኘው ነ ነገር የለም ለውጤት አጭሩ ወይንም ደግሞ ፈጣን መፍትሄ የሚባለው ነገር መስኖ ነው። ከመስኖ ደግሞ ትንሹ ለማንኛውም ሰው ቀለል ያለ የሚለው ስንዴ ነው። በእርግጥም ዘመናዊ የግብርና ምርት ስርዓቱ በታለመለት ልክ ከተሰራ የአመቱን እቅድ በአጭር ወቅት ማሳካት እንዲቻል የሚያደርግ ነው። ግቡን ለማሳካትም ታዲያ በተሰናሰለ አሰራር በአነስተኛ ማሳ ብዙ ምርትን ማግኘት እንዲቻል መሰረት አድርጎ መሰራቱ ለዚህ አብነት ነው። በአነስተኛ አርሶ አደር ማሳ እንሰራለን ብለን ነው ኦርቲካልቸሩን ሳንጨምር የሰብል ብቻ ይሄንን ሙሉ በሙሉ በመሬት ወደ 20.5 ሚሊዮን ሄክታር መሸፈን ብቻ ሳይሆን በምርት ወደ 610 ሚሊዮን ከአነስተኛ ማሳ ብቻ መሰብሰብ ችለናል። ስለዚህ የመሩ የተሳካ ነበር። አሁን በመስኖ ላይ የበጋ ስንዴን ጨምሮ የተቀመጠው የመሬት እቅድ፣ የበልግ እቅድ ሙሉ በሙሉ ከእቅዳችን በላይ እየተሳኩ ያሉበት ሁኔታ ነው ያለው። የባለፉት ዘጠኝ ወራት እቅድ አፈጻጸም ከታለመለት ግብ በላይ መሳካቱም የሚነግረን ይህንኑ ነው። 30 ሚሊዮን ሄክታር በድግግሞሽ የሚታረሱትን የሶስቱ ወቅቶች ጨምሮ እናሳካለን ዘንድሮ ብለን ነበር ያቀድነው። ባለፉት ዘጠኝ ወራት ወደ 31.6 ሄክታር ነው ከእቅዳችን በላይ በመሬት ማሳካት ችለናል። በምርት አጠቃላይ ይሄ የሰብል የኦርቲካልቸር የፅጭ፣ የሁሉም ወቅቶች ድምር ነው። በምርት ወደ 1.4 ቢሊየን ኩንታል ደርሳል ብለን ነው ያቀርነው ወደ 1.24 ቢሊዮን ደርሰናል በ9 ወሩ።